ይህን ክፍለ ጊዜያችንን በጸሎት እንጀምራለን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን፣ በነገር ሁሉ ስለምትረዳንና ስለምትመራን እናከብርሃለን። ቅዱስ አባት ሆይ በዚህ ጊዜ ወደ አንተ እንቀርባለን፣ ፊትህን እንፈልጋለን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 ምህረቱን አገንንላት ብለው እንዳሉት እነሱ፣ እግዚአብሔር ምህረትን የሚያገን ሞገስን የሚሰጥ አምላክ ነው ብላ በዚህ ህፃን ታሪክ ውስጥ በዚህ ህፃን ስያሜ ውስጥ የእግዚአብሔር ስም እንዲጠራ ፈልጋለች። እሷ ስለፈለገች ብቻ ግን አይደለም፣ እግዚአብሔርም ፈልጓል። በኋላ ዘካርያስም ማን እንዲባል ትፈልጋለህ ብለው በጠየቁት ጊዜ ብራና ለምኖ ስሙ ዮሐንስ ነው ብሎ እንደጻፈ እናያለን።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 ይሄ ልጅ አደራረጉ፣ አካሄዱ፣ አያያዙ ከጽንሰቱ ጀምሮ ከስም አወጣጡ ጀምሮ አስተዳደጉን በመካከላቸው ሲታይ ይለያል፣ ልዩ ይለያል። ሉቃስ እንደዚህ ነው የሚለው፣ የጌታ እጅ ከእርሱ ጋር ነበረች ይለናል። እግዚአብሔር ይመስገን። በጌታ ነው ይሄ ልጅ። የእግዚአብሔርን መንግሥት እንዲያቦች የመሲሁን መምጣት እንዲናገር እግዚአብሔር በዘላለም